የዛሬው ጫን ያለ ነው፣ ጫን ያለ ነው። ለማንኛውም ስሙት፣ ስሙት። ሚሰዳ ጣቸሁ የሚያቃጥላችሁ አላችሁ፣ እንደ በርበር እየረረ ያረጋችሁ አላችሁ። እና ከስር ከሚያቃጥላችሁ፣ ከላይ ለነገሩ ከላይ ከታች። አረ በመበቴ፣ እኔ በጣም ኔሳጉኝ፣ በጣም ማለት ነው። ያው ብሩኬ ማታ ላይ ላይ መጥቶ ነበር። የማታው በቃ አጠይቁኝ፣ የማታውን አጠይቁኝ፣ ውዶች አጠይቁኝ፣ ይሻላል በቦታው ወይንም በተገኛችሁ ግን እኔ ያዩትን የተሞትን ቃል አቀባይ እንደ መሆኔ መጠን እኔ ፈትፍቼ ፈታፍቼ ዘልዝዬም ሰቅላቸዋለሁ። እነጠንፌ ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ብዝት ይበልልኝ በያላችሁበት። ብሩኬ አመረረ። እንዴት አልኩኝ። ብሩኬ አመረረ እንዴ! እኔ እኮ ሁኔታው አላማረኝም ቅብጥ ቅብጥ ብጥ እያለ ነው ሰሞኑን። በሃይምዬ ፍንቃ ምናምን ተሳስሯል አስታውቆበታል ምናምን ነገር እያልኩኝ ነበረ፣ እያልኩኝ ከራሴ ጋር እያወራው ነበረ። ወንድ ልጅ ሲያፈቅራችሁ ያከብራችኋል፣ ያስከብራችኋል ያልኩት ነገር ዛሬ በትክክልና በተግባር ደርሷል። ተቃጠላችሁ፣ ተቃጠላችሁ። ብሩኬ ላይብ ሲመጣ የእኔ ፍቅር የማተው አተዉት የኔ ፍቅር ቡቡዬ በስመ አብ ቡሩኬማ አፈረ አፈረ። ብሎክም የተደረገ ሰው አለ። ለምንድን ነው እንደዚ ቅሌታ የምንሆነው ነው? በገዛጃችን ለምን ቅሌታ እንሆናለን? ለምን ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚለውን አባባል በራሳችን ላይ እየተረትን ለምን እንደ ቤታችን አንኖርም? እን ይሄ ሰው ቅማሜን የመሰለች የኔ ንግስት አለች፣ የእሱ ንግስት አለች እኔ የቅማምዬ ንጉስ ነኝ ሸበላ ነኝ ብሏል ባለፈው ለታ ተናገረ እኮ ለምን ለቀቅ አታረጉትም ልዩን ነው ለምን ጭራሽ ተቃጠሉ ከላይም ከታችም ተቃጠሉ ነው የተባላችሁት ወይ ወይ ወይ ያው ከላይ የሚቃጠሉት ቡራዬ ልባቸው በፍቅር ይቃጠላል የታች ቤታቸው ደግሞ አብሶ ካልተቆረጠ ይቃጠላሉ። አንተን ሲያስቡ ማለት ነው እ ትናንትና እኮ ነገሩ ከልባቸው ውስጥ ያለውን የእኔ ፍቅር ቡቡዬ እያሉት ነበረ። አስባችሁታል። አላስቀምጥ አላስጫውታሉት እኮ አጨናነቁት። ወይኔ በመቤቴ ስም፣ አረ ተዉ ተዉ። ታዘባችሁ እኮ ብሩኬ ብሩኬት አዘባችሁ። ሀይሚም እኮ ይሄኔ በፌክ አካውንትም ቢሆን ቁጭ ብላ እያየኝ ነው ጉድሽን እያንዳንድሽ ማለት ነው። በዋናውም አካውንቷ ባትኖርም ነገሩ ቦታ አትሰጣችሁም፣ አታዳምጣችሁም። እሷ ሲጀመርም ማለት ነው ከምንም አትቆጥራችሁም። ለምን ሀይሚ ማለት በራሷ የምትተማመን ሴት ናት። በራሷ የምትተማመን ሴት ደግሞ ምንም ነገር አያጠራጥራትም። አንድ ነገር ካመነችበት በቃ እንደምታደርገው ምናምን ነገር ስለምታስብ ሀይሚ ደግሞ ያን ባመነችበት ነገር በቃ እንትን የምትጠራጠር ሰው አይደለችም፣ አስመሳይ አይደለችም፣ አትዋሽም። በቃ እውነትንና እውነትን ይዛ የምትጋፈጥ ሰው ናት። በዛ ላይ ደግሞ በቃ በራሷ የምትተማመን ጠንካራ ናት። ሰው ጠንካራ ሲሄድ ደግሞ ምንጊዜም ቢሆን በራሷ ላይ ጥርጣሬ አትፈጥርም። ሰው ብሩኬን አሁን እሷ ታምነዋለች። ማንም የፈለገውን ይበል ይውደቅ ይነሳ ከእሷ ጋር እንደሆነ ነው የምታውቀው። በቃ የእሷ የምታየው የእሷን መውደድ እንጂ እሷ መውደድ እንጂ እሱ ወደዳትም አልወደዳትም የተጨነቀችበትም ቀን የለም። የራሷን ውዴታ ግን ሳትቀንስ ሳትሰስት ለብሩክ ስትሰጠው ነው የምናየው ሁሌም ማለት ነው። ከአክብሮት ጋር አያችሁ፣ በራሳችሁ ስትተማመኑ ጥርጣሬ አትፈጥሩም፣ ራሳችሁ ላይ ራሳችሁንም አትጎዱም። በቃ አለቀ። ጅግና እንሆን እስቲ እንደ ሀይሚዬ። እንዴ፣ ምን ሆናችሁ ነው? ልጁን ምን ልታረጉት ነው? እናንተ ለከካርኩት እንጂ ረበን መቤት ይዘ እንዴ ጭራሽ ብሩኬ ኮብሶበት እኮ ነው። የኔንና የሃይሜን አንድነት የማትፈልጉ ሰዎች፣ የኔንና የሃይሜን ሰላም የማትፈልጉ ሰዎች ተቃጠሉ። ከላይም ከታይም እየተቃጠሉ ነው። ብሩኬ ተቃጥለው ተቃጥለው፣ ጨሶ ጨሶ፣ በኖ በኖ ከዛ ያ ውጤት ነው አሁን እዚ ጋር መጥተው የት በተራረፈ ውጤት አንተ ጋር መጥተው አፈቅርሃለሁ፣ ሞታለሁ፣ እገለበጣለሁ የሚሉት በየኮመንቱስ እናንተ ሀይሚ የተሰደበችውን ስድብ እያንሸራሸራችሁ ወይንም ሀይሚ ከቡሩኬ ጋር ስትሆን በአሽሙር በተለያየ ነገር ቁጭ ብላችሁ እናንተ እንደዛ የምትሉ ሰዎች ቡሩኬ ተቃጠሉ ምናምን ስላለ እናንተ ማፈሪዎች እሱ መልሶ እሱ ያለውን መልሰው እነሱ በቤታቸው ሼር ያደርጋሉ። እኔ በጣም በጣም እኔን ግን ማስተዋል ነው የተሳናቸው ምንድን ነው የተሳናቸው ምናምን ብዬ እኔ ራሴ ራሱ ጥያቄ ፈጠረብኝ። ረበት በጣም ነው የምታስቁት፣ በጣም ነው የምትገርሙት። በጣም ትገርማላችሁ፣ በጣም ታስቃላችሁ። ግን እሳ ደግሞ ከራሳችን ጋር እንሆን፣ ራሳችንን አንጣል ሀይሚዬን ጠንበለል ደግሞ የሆነ ነገር ስቶሪ ላይ ሰቅላ ምን አለች መሰራችሁ አስቡት እስቲ እኔ ጓደኛችሁ ባልሆን ህይወታችሁ ምን ያክል ደባሪ እንደሚሆን ምናምን ነገር አላለችም። ያው ምን መሰላችሁ፣ ይሄን ያለችበት የራሷ የሆነ ነገር ሊኖራት ይችላል። ነገር ግን አንዳንድ ጊዜ ደግሞ በዚህ ምሳሌ አድርጌ አንድ ነገር እንገራችሁ። ላይክ ስለ ራሳችን ማለት ነው። አንዳንድ ምርጥ ጓደኞች እኛን ምርጥ ህይወት እንዲኖረን ያደርገናል ልክ ጠንካራ ከሆኑ ሰነፍ ከሆኑ ደግሞ ሰነፍ ያደርጉናል ህይወታችን ራሱ አይቀየርም ነገም እዛ ላይ ነው የምንገኘው ነገም ማለት ነው ጠንካራ ጓደኛ ግን ካለን በቃ የተሻለ ህይወት ደስተኛ ሆነን የምንኖርበት ምናምን ነገር ልክ ለሰውም የሚደብር ለራሳችንም የሚደብረን ነገር በህይወታችን ላይ እንዲፈጠር የምናደርግ ከሚደብሩ ሰዎች ጋር ስንሆን ሰነፍ፣ ስራ የማይወዱ ሰዎች አሉ። ለምሳሌ ቁጭ ብላችሁ እናንተ እንድትሰሩላቸው እናንተ የሆነ ነገር ሰፖርት ሁሌ እንድታደርጓቸው ምናምን የሚፈልጉ ሰዎች አሉና እንደዛ አይነቱ ደባሪ ህይወት ነው። እና ሀይሚዬ ከምን የተነሳ እንደዛ እንዳለች አላቅም። ይመቻት የእኔ እናት። ግን የሆነ ራሴን እንዳስበው አድርጎኛል፣ ይሄ ጥቅስ ማለት ነው። ሶ ግን ደስ የሚለው እኔ ጓደኛ የለኝም ለእኔ እኔው ራሴ በቃለሁ ብዬ የራሴን ህይወት የምኖር ሰው ነኝ ትላላችሁ እንግዲህ። ጓደኛ ያላችሁ በዚህ ውስጥ ጓደኛ ምንድን ነው? ምን ያክል ነው? ምን ያክል ለውጦኛል? ምን ያክል ለእኔ ህይወት ላይክ መስዋዕት አድርጓል? በእኔ ህይወት ውስጥ ያ ሰው መኖሩ ወይንም ያቺ ሰው መኖሯ በእኔ ህይወት ውስጥ ምን ያክል ለውጥ አምጥቷል የሚለውን ነገር በዙ ታገኙታላችሁ ማለት ነው እንግዲህ ሀይሚየም ጠፋ ብላለች በዛ አጋጣሚ ተናፍቀሻል ዛሬ ደግሞ ውዶቼ ብሩኬ በከባዱ ነገር ነው ምን መጠው በከባድ ነገር ነው ምን መጠው ብሏል ምን እንደሆነ አናቅም ሰርፕራይዝ ይሁን እንደገና ደግሞ ምንድን ነው ፕራንክ ይሁን ምን እንደሆነ እኔ ምንም አላቅም ግን የሆነ ከባድ ሰርፕራይዝ ሊኖር ይችላል ወይንም ፕራንክ ቢዶ ሊኖር ይችላል፣ ወይንም መዛያ ቦታ ሊሄዱ ሊሆኑ ይችላል። ብቻ ግን አታስቡ፣ እነሱ ደህና ናቸው፣ ፍቅር ላይ ናቸው፣ ፍቅር ላይ ናቸው። እንዴ ማታ ኮ ብሩኬ ብታዩት፣ ሀይሚ አለ በእኔ ውስጥ ናት አለ። እውነት ማታማ ያላለው ነገር የለ፣ ያልተናገረውን ነገር ብቻ ጠይቁኝ እናንተ። ሀይሚ በእኔ ውስጥ ናት አታውቁም፣ እንዲህ አለ። እኔ ልብ ውስጥ ናት አትልፉ፣ ነው ምክንያቱም እዚ ጋር በኮመንት አጨናነቁት። የእኔ ፍቅር ቡቡዬ፣ ፍቅሬ፣ ምኔ ምኔ፣ ገረመኔ እያሉ እዛ ጋ በኮመንት ሲያጨናንቁት ግራ ተጋባ እኮ፣ ግራ ተጋባ። እንዲ ፍቅረኛ ናት እማቢል እኮ የሚታነቅ ሰው ስላለ እኮ ነው። ብሩኬ ለእነሱ አስቦ እንጂ እኮ እሷ እኮ ፍቅረኛ ናት። ሀይሚ በእኔ ውስጥ ናት ካለ ኦልሬዲ ልቤ ውስጥ አለች፣ ፍቅረኛ ናት ማለት ነው። ግን ያው እንደዚህ አይነቶቹ ከብቶች ደግሞ ያው ፍቅር የሚባለውን ጣጣ ስለሆነ የሚያውቁት ይሄ ፍቅር ፍቅረኛ የሚለውን ቃል ብቻ ነው የሚያውቁት። ይሄ ፍቅር የሚገለጥበትን መንገድ፣ ፍቅር እንዴት በምን አይነት ሂደት መግለጽ ይቻላል የሚለውን ነገር ደግሞ በዝርዝር ሀሳብ አያውቁም። እሱ እኮ ግን እየነገራቸው ነው ያለው፣ እየነገራቸው ነው። ለማንኛውም ልብ ይስጠን። የምናደርገውን ነገር ለይተን እንወቅ። ልጆቹ ደስተኛ ሲሆኑ ለቀቅ እናርጋቸው ደስታቸውን ያጣጥሙ። እንግዲህ ተቃጠሉ ተብላችኋል። መልካም የመቃጠል ዘመን ይሁንላችሁ። ብሩኬ በዝቶበት ነው ከአቅሙ በላይ ስለሆነ ነው እንጂ እንደዚህ ማለት የፈለገው እንደዚ አይነት ነገር ራሱ ማለት አይፈልግም። እናውቃለን። ግን በቃ ንሌለ ሰውን ነገረኛ እንዲሆን ታደርጋላችሁ። ሰው የማይፈልገውን ቃል እንዲወረውር ታደርጋላችሁ። ሰውን ራሳችሁ ትጎተጉቱ ትጎተጉቱና ተናጋሪ ልታስ ብሏላችሁ። ለምን እሱ እንደዚህ ይላል ምናም ልትሉ ትችላል እከካሞች ሄዳችሁ እከካችሁን ስታኩ ላከካችሁት እከክ መልስ ነው የተሰጣችሁ። መልስ ነው የተሰጣችሁ። ሌላ ምንም የተፈጠረ ነገር የለም። አፋችሁን እንዳትከፍቱ። ይሄን ነው እኔ ማለት ንፈልገው። ለማንኛውም የእኔ ውድ ቤተሰቦች አሳብ አስተያየታችሁን በኮመንት አስቀምጡልኝ። ብሩጌና ሀይሚ ደግሞ መቼም ማይለያዩ ፍቅር እስከ መቃብር ድረስ ነው።